እንዴት አደጋ እንደሆነ በዱንያም በአኪራም ያለው ቅጣት እጅግ የከፋ ስለመሆኑ አንድ ወይ ደግሞ ሁለት ሀዲት ብቻ ተመልክተን እንሻአላህ ግ እንግዲህ እንደተባለው አለቢቡ ቢልኢሻረቲ የፍሀም ብልጥ የሆነ ሰው ምልክት ይበቃዋል። እና እንዴት አደጋ እንደሆነ ምን ያህል አደጋ እንደሆነ ለማየት እንሞክራለን፣ ቢኢዝኒላሂ ተዓላ። ነቢያችን ሰለላሁ ዓለይሂ ወሰለም ምንድን ነው ያሉት? አርበዑን መን ኩነ ፊሂ ካነ ሙናፊቀን ኻሊሰን አራት ነገሮች ያለበት ሰው ጥርት ያለ ሙናፊቅ ይሆናል፣ ወይ ደግሞ ሙናፊቅ ነው አሉ። ከነዚህ ከአራቱ ደግሞ አንዱ ያለበት ሰው የሙናፊቅነት አንድ ምልክት አለበት አሉ። ስለዚህ መጠንቀቅ፣ በጣም መጠንቀቅ ያስፈልጋል ማለት ነው። እናም ከነዚህ ከአራቱ መካከል ምንድን ያሉት ኢዛእቱሚነ ኻን አንድ ሰው ታምኖ አማና ከሰጠው አማናውን የሚክድ ይሆናል ማለት ነው። ሁለተኛው ወኢዛ ሐደፈ ከዘብ ሲናገር ይዋሻል ውሸታም ነው ማለት ነው። ስለዚህ ይሄ መጠንቀቅ ነው። ወኢዛ አሐደ ገደር፣ ወኢዛ ካሰመ ፈጀር። እነዚህም አራቱ ያሟላሉ ማለት ነው። ሌላው እጅግ በጣም እንግዲህ አደገኛው የሚያስፈራውን ሐዲት ልንገራችሁና እንሻ አላሁ ተዓላ በደንብ ትረዱ ዘንድ ተስፋ አደርጋለሁ። ነቢያችን ሰለላሁ ዓለይሂ ወሰለም በሰሙረተ ጁንዱብ ረዲየላሁ ዐንሁ ረጅም የሆነ ሐዲት ውስጥ ያስረዱን ነገር ነው ማለት ነው፣ ስለ ውሸት እጅግ አደገኛነት። እናም አንድ ሰው ይዋሽና አሉ ይሄ የእሱ ውሸት ዓለምን ያዳረሳል። በተለይ በአሁን ሰዓት ደግሞ ለማዳረስ ቀላል ነው፣ ሶሻል ሚዲያ አለ። አንዱ ይዋሻል፣ አንዱ ያቀብላል፣ ሼር ይደረጋል፣ ኮፒ ሊንክ ይደረጋል፣ ይዳረሳል። ውሸቱን አዳረሰው ማለት ነው። ከዛም በኋላ እናም በዚህ ነቢያችን ሰለላሁ ዓለይሂ ወሰለም ህልም አይ። ይሄ ህልም እንግዲህ የነብዮች ህልም እውነት ነው እናም ምን አሉ ከጅብሪል ጋር ነበር ከመላይካ ጋር ነበሩ። ይሄም ነ ቀጥል፣ ሂድ ሂድ አለኛሉ። ሄዱ እንግዲህ። ዋና ሀዲሱ ረጅም ስለሆነ ይሄ እኛ የምንፈልገው የውሸቱን ቦታ ብቻ እንመልከት። ፈንጠለቅና ከዛ ሄድና ፈአተይና አላ ረጁሊን ሙስተልቅን ሊቀፋ፣ ከዛም አንድ በጀርባው የተንጋለለ ሰው ጋር መጣን አሉ። ከዛ ወኢዛ አኸሩን ቃኢሙን ዐለይሂ ቢከሉብን ከዛም ይሄ እንደዚህ በጀርባው የተንጋለለው ላይ አንዱ ይመጣና በዚህ በኩል በአፉ ውስጥ ምን ያደርጋል፣ እንደዚህ ሽንካር ያመጣና በአፉ አስገብቶ አፉን ቅድድ ያደርገዋል እስ ድረስ እስከ ጀርባው ድረስ። ነስአሉላህ አሰላመተ ወልዓፊያ አላህ ይጠብቀን። አላህ ነጃ ይበለን። ይስሙ ውሸታሞች፣ ይስሙ በተለይ በዚህ በሶሻል ሚዲያ የሚዋሽ ውሸት ቁጥር ስፍር የለውም። እንዲሁም ደግሞ ሀታ እኛ ራሳችን መጠንቀቅ ስላለብን ነው። ለቤት ውስጥ እንዋሻለን፣ ለልጆች እንዋሻለን፣ ለአሰሪ እንዋሻለን፣ ለወንድም እንዋሻለን። የማናዋሸው የውሸት አይነት የለም። ተጠንቀቁ፣ ተጠንቀቁ። ምን አሉ? እናም ይሄ ላዩ ላይ የቆመው የተንጋለለው ሰውዬ ጋር ያለው የቆመው ሰውዬ ይመጣና በአፎ ሽንካር ያስገባና ይቀደዋል እስኬት ድረስ እስከ ማጅራቱ ድረስ። ከዚያም አሁንም ምን ያደርጋል እንግዲህ የያዘው የብረት ነው ብረት ሽንካር ነው ያመጣነ ወዛ ያእቲ አድ ከዛ በአንድ ወገን በኩል ይመጣና አፉን እስከ ማጀራቱ ድረስ ይቀዳል። አሁንም ይመለሳል አፍንጫውን ይይዘውና ከዛ አፍንጫውን አፍንጫው አንስቶ እስከ ማጀራቱ ድረስ ይቀደዋል። አሁንም ተመልሶ አይኑን ይወለጉልና አይኑን እስከ ማጅራቱ ድረስ ቅድድድድድድ ያደርገዋል። ከዛ አሁን በሌላው በኩል ይመጣል፣ ወገን በሌላው በኩል እንግዲህ አሁን በቀኝ በኩል ከነበረ ወደ ግራ ይመጣና አሁንም እንደዛው አፉን እስከ ማጅራቱ ድረስ፣ አፍንጫውን እስከ ማጅራቱ ድረስ፣ አይኖቹን እስከ ማጅራቱ ድረስ እንደዚህ እየቀደደ እንደዚህ ይቀጣል። ነሳሉን፣ ማን ነው እንደዚህ የሚቀጣው? ልብ በሉ ምን አይነት አደገኛ ቅጣት እንደሆነ ተመልከቱ እጅግ የሚያስፈራ ነው። እንደዚሁ ስትሰማ ራሱ ያስፈራል። ስለዚህም ማን ነው ምን በዚህ ሀዲት መጨረሻ ላይ ማን ነው እንደዚህ እየተደረገ ያለው ሰው ሲል ፈኢነ ረጅለ የግዱ ሚን በይቲ ፈየክቡ ከትበተን ተብል ልአፋቅ ፈዩስነኡ ብሂ ላ የውም ያማ ከዚያም ይሄ ነገ ይሄ ሰውዬ እንደዚህ ውሸታሙ ሰውዬ ነው እንደዚህ እስከ ቅያማ ቀን ድረስ የሚቀጣው አላህ ነጃና ስትር ይስጠን። ስለዚህ ተጠንቀቁ፣ ተጠንቀቁ፣ ተጠንቀቁ፣ ተጠንቀቁ አላህ ሱብሓነሁ ወተዓላ እንደዚህ ያደርገን። እንደውም በሌላ ሀዲት ነቢያችን ሰለላሁ ዓለይሂ ወሰለም ያሉትን እንስማ። እንግዲህ ከፋ ቢልኢትሚ አን ዩሐዲሰል መርኡ ቢኩሊ ማ ሰሚዐ አው ከማ

ባለችው ጊዜ ፈቃለ ረሱሉ ላ ላ ለ ወሰለም፣ እንደዚህ ባለ ጊዜ እንግዲህ ልብ በሉ፣ ነቢ ናቸው እነሱ ቤት የመጡት፣ ዓብድላ ብን አምር ቤት መጥተው እንደዛ እሱ ሊውጫወት ወጣ። ሲወጣ እናቱ ምን አለችው? ናና ሰጣለና ሰጣለው አለችው። ከዛም ነቢይ ስለ ላ ሰለም ምን አሉ? ወማ አረቲ አንታዕጢ፣ ምን ልሰጪው ፈልገሽ ነው አሉ። እናጠየቋት ባሉ ጊዜ ቃለ ተዕጢ ተምራ፣ ተምር ልሰጠው ነው አለች

የሆነ ነገር ባትሰጭው ኖሮ ውሸት ይጻፍብሽ ነበር፣ ብለው ነቢ ሰለላሁ አለይሂ ወሰለም አሏት። ማለት ስለዚህ ውሸትን መጠንቀቅ ያስፈልጋል። ሌላው ቅድም ያወራ ነው የአቢ ሁረይራ ረዲየላሁ አንሁ ሀዲት ከፋ ቢልመርኢ ከዚበን፣ ከፋ ቢልመርኢ ከዚበን አን ዩሐዲሰ ቢኩሊ ማ ሰሚዐ። የምንሰማውን ሁሉ ሼር ማድረግ አደለም፣ ያየነውን የሰማውን አደለምና ከኛ የሚጠበቀው አላ ስብን የሚወደውን ማድረግ አላ ከማይወደው ነገር መራቅ። ያገኘነው ሁሉ ወሬ ማዳረስ ማሰራጨት አደል፣ መጠንቀቅ ያስፈልጋል። አላ ስብን አላ ይጠብቃችሁ። አላ ከውሸት ያርቀን። አላ ስብን ተላ እውነተኞች ያድርገን። አላ ስብን ሁሌም በር ላይ ከተሰማሩ የሱባሮች መካከል ያደረግ ነቢ በሌላም ዲ ምን እነ

ስለዚህ ውሸታም መሆን እጅግ አደጋ ነው። ውሸት ማዘውተር ወይ ደግሞ ውሸትን ፈልጎ ሆን ብሎ ማለት እጅግ አደገኛ ነገር ስለሆነ ተጠንቀቁ፣ ተጠንቀቁ፣ ተጠንቀቁ፣ ተጠንቀቁ ልላችሁ ላሳስባችሁ። ወዳለው አላህ ሱብሓነሁ ወተዓላ እውነተኞች ያድርገን። አላህ ከውሸት ያርቀን። አላህ ሁሌም እውነትን ተናግረን በመሸብን የምናድር ያድርገን። ያ ረበል ዓለሚን ያ ሐዩ ያ ቀዩም ያ ዘልጀላሊ ወል ኢክራም እንግዲህ እጅግ በጣም በአጭሩ የዛል ኢንሻላህ ተዓላ ደርሳችን ይህንን ይመስል ነበር። አላህ ስብሀነው ተዓላ ኸይሩን ይቅጠማችሁ፣ ከክፉ ይጠብቃችሁ፣ ሁሉም እውነተኞች ያደርጋችሁ። ያ ዙልጀላሊ ወል ኢክራም ጥያቄዎች ካላችሁ ወደ እናንተ ጥያቄዎች ለጥቂት አምስት አስር ደቂቃ ያህል ምክንያቱም ስራ ስላለብን ነው ማለት ነው ኢንሻላህ ተዓላ ለአምስት ለአስር ደቂቃ ያህል እናንተን ጥያቄ ካስተናግዳለን ኢንሻላህ

በሀብቱ ወጥቶ በዛ ያልተመለሰ ከሆነ ብቻ በጂሃድ የወጣው የነዚህን ቀናቶች ይበልጣል። ያለበለዚያ በነዚህ ቀናቶች ውስጥ የሚሰሩ ደጋግ ስራዎች ሁሉንም የአመቱን ሙሉ ስራዎች ይበልጣሉና እነዚህ ደጋግ ስራዎች ላይ መበራታት ያስፈልጋል። ለምሳሌ ዚክሮችን ማብዛት፣ ጠብን ተክቢራ ይሁን ስብንላ አልሐምዱላ ላላ ለላ ላ አክበር እና ሌሎችን ምትክሮች እንዲሁም ደግሞ ከተቻለ ሰደቃ፣ እንዲሁም ደግሞ ጾም እጅግ በጣም አላ ዘንድ ከሚወደዱ ኢባዶች መካከል ጾም ነው። ጾምን ማብዛት በእነዚህ ቀናቶች ውስጥ እና የመሳሰሉትን ያጠቃልላል ማለት ነው። አላ ስብሃነ ተዓላ ከወደዳቸው ካገራላቸው፣ እና እነዚህን ቀናቶች ከሚጠቀሙባቸው ቀናቶች ያደርገን ያ ረበል ዓለሚን እንዲሁም ደግሞ የሰኞና ሀሙስ እንግዲህ የባሮች ድርጊቶች ወደ አላህ ስብሐነ ወተዓላ የሚነሱት ወደ ላይ ከፍ የሚደረጉት በነዚህ ቀናቶች አሉ ነዋሉ። ነቢ ሰላ ሰለም እኔም ጾመኛ ሆኔ ስራዬ ወደ አላህ ዘንድ ይቀርብልኝ ዘንድ እወዳለሁ ስላሉ በእነዚህ ቀናቶች ይጾሙ ነበር። አላህ ስብሐነ ወተዓላ ያግራልን፣ አላህ ይቀበል። ባረክላ ፊክ የላ ያሕያብ ዋአሌይኩም ሰላም ረህመቱላህ። እኔ ፈትዋ ነበረኝ። ምንድ ነው? ስለ ጾም ነው። ይሄኛው ረመዳን ሳይሆን ይሄ ረመዳን እንኳን ያው አልሀምዱሊላህ ጾም ዋለው፣ ግን የሁለት ዓመታት ረመዳንን አልጾምኩም። ለምን? ማለት እንትን ነፍሰ ጡር ነበርኩኝ። ጠይብ እና አያመኝም ነበር ከዛ ወለድኩ በማጥባትም በምንም ትምህርት ተመልሼም ደግሞ አረገዝኩኝ። ነፍሰ ጡር መልሼ ያው እንደገናም ሁለቱም እንትን እያልኩ ነው። እና እየጾምኩኝ ነው። መጾም ብቻ ነው ወይስ ሌላ ዋጅብ አለብኝ? ያለፉትን ዓመታት ቀዳ መጾም ሲገባሽ ያልጾምሽው፣ መጾም የምትችይበት ደረጃ ላይ ስላልደረስሽ ነው ስለምታጠቢና ነፍሰ ጦር ስለነበርሽ እና በዛ ሁኔታ ላይ ሆነሽ ፈጽሞ ፈጽሞ መጾም አልቻልሽም፣ አልቻልኩ። እንግዲህ እድሉ አግኝተሽ መጾም የምትችይበት እድል ሳይኖር ቀርቶ የቆየብሽ ከሆነ ጾም እንጂ ምንም የለብሽም። ኢንሻ አላሁ ተዓላ ጾምሽን ያለብሽን የጾም ቀናቶች ጾምሽ አሁን በተመችሽ ቀናቶች ቶሎ ብለሽ ጾምሽን ቀዳሽን ጨርሺ። አላህ ያግዝሽ። አሚና፣ ሚኒስትር እና ያው ረመዳን ያው አልሐምዱላህ ጾም ይዋለው በአለፉት እንትኖቹ ዋጅብ አይኖርብኝም ማለት ነው። ኢንሻአላህ ኢንሻአላህ አንቺ ባልሽው መሰረት ነው እንግዲህ እኔ መልስልሽ። አልተመችኝም በነፍሰ ጡርነትና በማጥባት ምክንያት መጾም ፈጽሞ አልችልም ነበር ብለሻል። አልችልም ነበር ጾሙ ብቻ ነው።

እዳ መክፈሉ በላጭ በማንኛውም ኢባዳ ውስጥ አንድ ሰው እዳ ያለበት ሰደቃ ማድረጉ የተወደደ ነገር አይደለም። ስለዚህ እዳውን መክፈል ነው ያለበት። ቀዳ ያለበት ሰው እዳ አለበት ማለት ነው፣ ረመዳኑ አልተሟላም ማለት ነው። ረመዳኑ ማሟላት ይገባዋል። ስለዚህ መደረግ ያለበት ምንድን ነው? ሱናው መጾም ሳይሆን ዋጅቡን መጾም ነው፣ ግዴታውን መጾም ነው። ስለዚህ በእነዚህ አስርት ቀናቶች ውስጥ ወይ ደግሞ በዘጠኙ ቀናቶች ውስጥ ማድረግ ያለባችሁ ቀዳ ያለባችሁ ሰዎች ቀዳውን መነየት ነው። ነገር ግን የአላህ ፈድል ሰፊ ነው። ምን አሉ እብን ዑሰይሚን እና ሌሎችም ዑለማዎች፣ አንድ ሰው ቀዳ ነይቶ ቢጾም በነዚህ ቀናቶች ውስጥ አላህ ዘንድ ሁሉም ይጻፍለት ማለትም የነዚህ ደጋግ ቀናቶች ኢባዳም ይጻፍለት ዘንድ ከአላህ ዘንድ እንመኝለታለን። አላህ ረሕመቱ ሰፊ ነው። አላህ ቸር ነው። ስብሐነሁ ጀለ ጀላሉ በእነዚህ ቀናቶች ውስጥ የሚሰሩ ኢባዳዎች እንዳልነው አላህ ዘንድ ከሁሉም ኢባዳዎች የበለጡ ተወዳጆች ናቸው። እና ቀዳ ነይታችሁ ጹሙ። ቀዳ ያለባችሁ ቀዳ ነይታችሁ ጹሙ። አላህ ስብሀነ ወተዓላ ሁለቱን የሚከትብላችሁ ዘንድ እንመኛለን፣ ኢንሻ አላህ።

ልዩ ነው የሚሆነው ወይስ የሚባለውን ቀን ነው አብሮ ማለት የማይችለው እንዴት ነው ማለት ማለት አልገባኝም። ጥያቄች ማለት ሁን አባት እንደዚህ አባት ከለሚፋ ማሰራ ይቻል ይባላልና የሚያሻር ወይም ደግሞ ሰላት የማይሰግድ ከሆነ ያ ሰው እንዴት ነው ማረ አያትሽ የሉም በህይወት አያት? አይ የለም። እሺ ከዛ የሚቀጥለው ወንድም ይሆናል። ወንድምስ ሊ ነው መሆን ነው የማይችለው ወይስ ኒካ ማሳሰር የሚባለውን ቃል ነው ማለት ነው? ኒካ ማሰር አይችልም ሽርክ ትልቁን ሽርክ የሚሰራ ከሆነ ወይ ደግሞ ሰላት የማይሰግድ ከሆነ ኒካ ሀያ ነው። ስለዚህ ወልይነቱ ከሱ አልፎ ወደሚቀጥሉ ይተላለፋል። ከሱ የሚቀጥለው አያት ነው። አያት ከሌለ ልጅ ካለ ልጅ ነው። ልጅ ካላት ሴቲቱ የምታገባው ማለት ነው። ለአክማዳም የደረሰ ልጅ ካላት፣ ልጅ ከሌለ ደግሞ ወደ ሸቂቅ ወንድም፣ ወደ አባትም በእናትም አንድ የሆነ ወንድም እሱ ከሌለ በአባት ብቻ አንድ የሆነ ካለ ወደ እሱ ይቀጥላል። እንደዛው እያለ አጎት ምን ምን እያለ ይቀጥላል። ቅደም ተከተሉ እንደዛ ነው። አለይኩም ሰላም ወረህመቱላህ። ኦስታዝ እኔ ልጠይቅ ፈለኩት። በተጣሉ ሰዎች መሀል ነው ማለት ቅሬታ ባለባቸው ሰዎች መሀል ነው ያለውን እንትን ነበረ ማለት። እኔ አገር የእህቴ ልጆች አሉና ትንሽ ተቀያይመናል። እነሱ አፉ ብለ ሊሻ በይ በይዳሉ በረመዳን ላይ እና እኔ ደግሞ በነገሩ በጣም ልቤ ተሰብሯል። ማለት አውቅ ለው ከጉዳዩ ተነጋገር ነው ዝም ብሎ ተደባብቶ አውቅ ማለት አልፈልግም። ግን ደግሞ ሁለት የተጣሉ ሰዎች ስራቸው አይወጣም ምናምን ይባላል። እየተበደለም ሰው ጭምር ነው። እኔ ባና ግር የውሰት ይሆነ እና ያ ማለት ስራ ያንጠለጥ ማለት እንዴት መሰለሽ ነገሩ ይኸውልሽ አንድ ሰው ከወንድሙ ጋር መጋጨት፣ መጣላት፣ ችግር መኖር ያለ ነገር ነው። ይከሰታል። በባልና ሚስት መካከል ይሁን በወንድምና ወንድም ይሁን በአባትና ልጅ መሃል ይሁን በፈለገው ሰው መካከል ይከሰታል። ይሄ ሰላም መባባልን አይከለክልም። የሚፈለገው ሰላም መባባል ነው፣ ችግሩ እንዳለ ሆኖ። ነገር ግን ችግሩን እንደዛ መያዘና መቀመጥ አይደለም፣ ችግሩን ለመፍታት መሞከር ነው። ሰዎች ደግሞ በኢማን ይበላለጣሉ፣ በእውቀት ይበላለጣሉ፣ በመረዳት ይበላለጣሉ፣ በትግስት በሰብር ይበላለጣሉ። ስለዚህ በላጭ መሆን ነው የሚያስፈልገው፣ ከኛ የሚፈለገው አላህ ዘንድም አንድ ሰው ከፍ የሚያደርገው እና የአላህ ስብሐነ ተዓላ ፈድል እንዲያገኝ የሚያደርገው የእሱ በላጭነት ነው። በላጭ መሆን ነው የሚያስፈልገው። ኦኬ መበደል ያለ ነገር ቢሆንም አፉታ ከተጠየቀ አፉ እላለው። ግን ነገሩ እንደዚህ እንደዚህ ነው ተብሎ መመካከር፣ መወያየት። ለምን እንደዚህ ሆነ? ለምን እንደዚህ ያደረግክ? ለምን እንደዚህ ሆነ? ከዛ በኋላ ችግር እንዲፈጠር ሳይሆን ችግሩን ለመፍታት ኦኬ ስለዚህ ችግሩን ለመፍታት ሞክሪ፣ ከነሱ ጋር ተወያይ። ከዛ በኋላ ብዙ ጊዜ ሞክሬ ሁላ እንዲህ ተደጋጋሚ አሁን እኔ ነገር እየፈራው እየተጎዳሁ እንደተጎጂ ሆኜ ነገሩን ባለማውጣትም ይቅርምላል ጣላሉ ይቅርላሉ ያ ይቅርምልበት ምክንያት እንዲሁ በቃ ስራ ይጠለጠላል ምናምን ስለሚባል ነው ያ ነገር ግን እንደሞኝ አድርጎ ሰውን በጣም በቃ ውስጥ እስኪጎዳ ጭንቅላት ሁኖ ደግሞ ይከፋል። ለዛ ነው እኮ የምልሽ ይኸውልሽ እኔ የምለው ለዛ ነው ለዛ ነው ተወያይ ከነሱ ጋር ለምን እንዲህ ያደረጋችሁ እያልኩ ነው። ምናልባት ልብ ብለሽ ካልሰማሽኝ ነው እንጂ ነገሩን በውይይት መፍታት ነገሩ እንዳይደገም ወይ ደግሞ መሳይ ነገር ዳግም እንዳይመጣ መወያየት፣ ግልጽ መሆን፣ በግልጽ ተወያይቶ ከዛ በኋላ ችግሩን መፍታት ነው። አላህ ያግዝሽ። እንደገና ደግሞ አፉ ማለት እኮ ሞኝነት አይደለም። አፉ ማለት አላህ ዘንድ ስብሓነሁ ወተዓላ ትልቅ ምን እንዳለው ነው። አላህ ስብሓነሁ ወተዓላ ምንድን ነው ያለው? በቁርኣን ፈመን ዐፋ ወአስለሐ ፈአጅሩሁ ዐለ አላ ዘንድ ነው ብለዋል። አ ስብሓ ስለዚህ ሰብር አድርጊ። አፉ ማድረግሽ በላጭነትን ነው የሚሰጥሽ እንጂ ወማ ዛደ አላሁ ዐብደን ቢዐፍዊን ኢላ ዒዘን አላ ስብሓነሁ ወተዓላ፣ አንድ የአላህ ባሪያ አፉ በማድረጉ ክብር እንጂ ሌላ የጨመረለት ነገር የለም አሉ ነቢ ሰለለም። ክብር ነው የሚጨምረው አፉ ማድረግ ስለዚህ ነገር ግን የሚደጋገም ነገር ከሆነ እንዳልኩት ተወያይ፣ ደውላቸው፣ አውሪ አውሬ ለምንድ ያደረጋችሁ ለምንድን በዚህ ወጣ፣ በጭቅጭቅን መልክ ሳይሆን በውይይት መልክ አድርጉ። አላህ ሱብሃነ ወተዓላ የሁልጊዜ መፍትሄ ይስጣችሁ ያረበላለም። አንድ ጥያቄ ነው ይቅርታ፣ ለአንድ ሰው አንድ ጥያቄ ነው። በጣም ይቅርታ፣ ያለችን ጊዜ አጭር ነች። እነዚህን ሁለት ሰዎች ተመልሼ ነው በቃ መውጣው። ለዛ ነው ይቅርታ።

እኔ ያለኝን ለመሸጥ ለመቀየር ፈለኩ። ያ ጋር ባለማወቅ ነበርኝ የተገዛልኝና ያው እንደዛ እንደማይደገፍ የክርስቲያኖች ባህል ነው እንጂ በእስልምና ቤዝ የለውም ሲባል በቃ ልሽ ጠውን ይቅርብኝ ብዬ እንትንስል ዋጋ ማያወጣ ሆንብኝ። እንዳጋጣሚ የዳይመንድ ቀለበት ነበርና ስትሸጡት ውስታት በጣም በጣም በጣም ነው የሚከሰረው። ስለዚህ ነገሩ የተባለው ነገሩ የተባለው እንደ ካፊሮች ቀለበቱን በጋብቻው ጊዜ ነው ኦኬ መልበሱ ሐራም ነው ማለት አይደል። በጋብቻ ጊዜ ለምሳሌ ካፊሮች ቀለበቱን ነው ኒካቸው፣ ቀለበቱን ማድረጋቸው ነው እንደ ኒካ የሚመለከቱት። ቀለበቱን አወለቀች ማለት ኒካውን አፈረሰችው ማለት ነው። ቀለበቴን አውልቄ ጥልልሃለሁ፣ ምን አድርግልሃለሁ ተባብለው የሚሚሉት ነገር ነው እንጂ ቀለበት መልበስ ኦኬ፣ ቀለበት መልበስ ሐራም ነው ማለት አይደል። ምክንያቱም አላህ ሴቶችን የሚያጌጡ ጌጥን የሚወዱ መሆናቸው በቁርአን ውስጥ የገለጸው ነገር ነው። እንዲሁም ደግሞ በሱናም ነቢ ሰለላሁ ዐለይሂ ኡሳማ ሴት ቢሆን ኖሮ እንዴት እንደማሳምረው አልብሼው አልብው አልብው በማለት የተለያዩ ሐዲሶች አሉ። መልበሱ ችግር አይደለም። ነገር ግን እንደ ካፊሮች መጠቀም አይደለም የሚያስፈልገው ማለት ነው የተፈለገበት። ወያክ እሺ እንግዲህ ውድ እና የተከበራችሁ የደእዋ ኤንድ ፒስ አድማጮች የዛሬ ፕሮግራማችን እዚህ ላይ ያበቃል። አጭር ነበረ። በሚቀጥለው ቀን በፕሮግራማችን ዳግም እስክንገናኝ ሰላም ቆዩ። አላህ ሱብሃነሁ ወተዓላ ኸይር ውስጥ ያቆያችሁ። አላህ ሱብሃነሁ ወተዓላ ዱኒያችሁን አኺራችሁን ያሳምርላችሁ። ያ ሐዩ ያ ቀዩም ያ ዘልጀላሊ ወልኢክራም ረበና አቲና ፊ ዱኒያ ሐሰነተን ወፊል አኺረቲ ሐሰነተን ወቂና አዛበናር